የክርስቶስ የሐዋርያት ብርሃንነት የክርስቶስ ብርሃንነትን አይጋርዝም። የጋረደ ጭንቅላት ነው። ጭንቅላት ግን ጠረገው፣ የድንቁርናውን መስታወት አውጣው። በወድ ይግኑ በስደት በተልኮ የግኑ ይህን ጭንቅላት ግን ሞርደ አስተካክለው። እንዲህ አርጎ ሲገልጹት ደስ ይላል። እንግዲህ ወንድማችን ስመ ቤታችን አሳምሮ አስውቦ ገልጾ ለናል። በቂ ሰሚ ካለ ይሄ ብቻ መልስ ማለት ነው። ግን መናፍቃን ጆሮ የላቸውም። በእመቤታችን ዙሪያ ላይ ማዳመጥን መስማትን አይፈልጉም። መናፍቃን እግዚአብሔር ልቡና ይስጣቸው። እግዚአብሔር እዝነ ልቡና የምታዳምጡበት ጆሮ ይስጣችሁ። ላሉ ሌላ ምንም ማለት አልችልም።